አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። ዛሬ የተገናኘ ነው ደግሞ በወንበርና ጠረጴዛ ነው የተገናኘ ነው። እነዚህ ጽድት ያሉ ጠረጴዛና ወንበሮች በ በምን የምትፈልጉ ከሰዎች ካላችሁ በዚኛው ዲዛይን ከፈለጋችሁ ደግሞ የራሳችሁ ዲዛይን ካለ ላኩልኝ። በውስጥ መስመር በተጠቀሰው ቁጥር፣ በቴሌግራም በዋሳፕ ወይም በኢሞ የራሳቸው ዲዛይን ካለ ላኩልኝ። በራሳቸው ዲዛይን ይሰራል። ይህኛው የምትፈልጉም ዋጋው ውድ አይደለም፣ ከ25 ሺህ በታች የሚሰሩ ናቸው እነዚህ። ስለዚህ በተመጣጣኝ ዋጋ የምትፈልጉ ሰዎች አና በቴሌግራም በዋሳፕ የምትፈልጉት ቦታ አደርስላችኋለሁ በአጭር ጊዜ ውስጥ። አስቸኳይ ከሆነ በሳምንት ውስጥ እናደርሳለን። የሚቆይ ከሆነ በ15 በ10 ቀን በምትፈልጉት ታይም በምትፈልጉ ሰዓት አድርስላችኋለሁ እና እዘዙኝላችኋለሁ። ዩቲብ ደግሞ እንትን ይሄደልኛ አይደለም ሰብስክራይብ ገና ሁለት ሺ እንኳን አልሞላን። በተቻለ ያክል ቪዲዮ የምታዩ ሰዎች ይህኛውን እቃ ከወደዳችሁት ሰብስክራይብ ማድረጋችሁን አትርሱ፣ ጠቃ አድርጓት ላይክ፣ ሼር ማድረጋችሁን አትርሱ እያልኩኝ ለዛሬ እዚህ ጋ ይብቃኝ። ቪዲዮ አጭርናት፣ አራት ደቂቃ ምናምናት እስከ መጨረሻዊ ትወዱታላችሁ በሚታይ መልኩ አድርጌን እየቀረሱት ያለሁት እና ከወደዳችሁ ሼር፣ ሰብስክራይብ ማድረጋችሁን ላይክ ያደርጋችሁ እለፉ። ኮሜንት ላይም አስተያየት ካለ አስቀምጡልኝ፣ አነባለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻው፣ በሌላ ቪዲዮ እስከምንገናኝ ድረስ